ጓደኞቹ አዋተን ብላ ብለው አሉ። እኛ አንደኛው መጥቶ አለች። ቀማችሁ ከቃማችሁ በኋላ ነው ወይስ ከመቃማችሁ በፊት ነው እየጠየኳችሁ? አለች። አቧ አንቺ ደግሞ ሰው አታምኝም። ኖ ኖ ይህን ብቻ መልስልኝ። እየቃማችሁ ወይስ ከመቃማችሁ በፊት? ይህንን አረጋግጥልኝ። በቃ ተዩ ብለዋት ወላ አይደለም መኪና ሳይክል አልገዙለት። ስለዚህ ከኋላ ሰብሰብ ብሎ ይሄ

ቀይረን ቀይረን ቀይረን ይላሉ። ወዴት እንደ እንዲቀይራቸው እንደፈለጉ አላውቅም። ብቻ ቀይረን ይላሉ። ቀይረን ነሸጥ ሲሉ ማብራት እናጥፋሉ አጠፉ። ቀይረን ቀይረን ቀይረን ያ ረቢ ቀይረን፣ ያ ረቢ። ከዚያ አንደኛው ሽንት ወጣ መጣበትና ወጣ። ተመልሶ ሲመጣ ሩሙ ጠፋበት ክፍሉ ክፍሉ ጠፋበትና፣ እዚኛው ክፍል እንደሱ አሉ። እዚኛው ክፍል ደግሞ የፍየሎች ክፍል አለች። እዛ ገባና ሲያይ ፍየሎች አሉ። ነው እንዴ ከልቁ ተቀይሮ አለቀ። እንዲህ አለ ቀይረን እያሉ ነ ከዚያ አባጋሩ አድራውን ሲመራ የነበረው ሼድሪስ ሲባል ነበረ። ሼድሪስ አንተ አይደለ እዚህ ውስጥ ያለው አይደለ፣ ጺም አለውና ፍየሊቱ ጺም አላት። ጺሙን ያዘና አንተ ሼድሪስ አይደለ አውቅ ያለ። አለ